ጥሩ ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያሉ አሰፋ ተራኪዎች ዳንኤል ሙሉነህና ሕሊና ሲሳይ ፓፒዮ ቁጥር ሁለት የፓፒዮ ቀጣይ የጀብድ ታሪክ። አድማጮቻችን ፓፒዮ ከመስሪያ ቤቱ ከሪችመንድ ባገኘው እረፍት ወደ ቬራክሮዝ ሆቴል ጎራ ሲል ነው ሪታን ያገኘው። የምናቤ ልዕልትናት ብሏል። እስር ቤት እንኳ በነበረበት ጊዜ በመንፈሱ የዳሰሳት ሲያልማትና፣ ሲያስባት፣ ሲያፈቅራት፣ ሲናፍቃት ኖሯል። በሆቴሉ ሲሰነባብት ፍቅሩን መግለጽ የተመቸ ጊዜም አላጣም። ከጥቂት ቀናት ደጅ ጥናት በኋላ ተስማምታለች። ቀድሞ ያገባች ቢሆንም ከባለቤቷ ጋር ከሚወደው የጀብድ ህይወት ጋር ስለማትስማማ በፍቃዳቸው ሲለያዩ ሆቴሉን ለእሷ ትቶላታል። እናም ሆቴሏን እያስተዳደረች ሳለች ነው ፓፒዮ የተከሰተው። እጅግ መልከ መልካሟ ሪታ እድገቷ አስገራሚ ነበር። ተወዳጅና ጠንቃቃ። በፍቅር ከተሞሉት ሶስት ወራት ማግስት ፓፒዮና ሪታን የሚረብሽ ክስተት የሪችሞንድ ኩባንያ ካዝና መዘረፍ ፓፒዮ ተጠርጣሪ ሆኖ እስር ቤት ገባ። ሪታ ባልነገራት ታሪክ ብትደነግጥም ለመርዳት ግን አላመነታችም። ግንኙነታቸው ጥላጠላበት እንጂ የፓፒዮና የሪታ የፍቅር ግንኙነት እንዴት ይቀጥላል? በፓፒዮ ቁጥር ሁለት ክፍል ሰላሳ ሁለት ይመለሳል። ሪታ ከእስር ቤት ስለቀቅ መታ ስታገኘኝ ስሜቷ በጥልቅ ተነክቶ በጣም አዝና ነበር። ልክ ከዚህ በፊት እንደምታደርገው አድርጋ እኔን ለማየት አልቻለችም። በውስጧ ከፍተኛ ትግል ውስጥ እንዳለች ተሰምቶኛል። ከእኔ ጋር እንደገና መኖርን በተመለከተ እያቅማማች ነበር። ሁሉም ነገር እንደተበለሻሸ በውስጤ ተሰምቶኛል። እናም ግምቴ ትክክል ነበር። ምክንያቱም አፍታም ሳትቆይ ለምንድን ነው ግን የዋሻኝ ብላ ጠየቀችኝ። በውስጤ የለም፣ አይሆንም፣ እሷን በፍጹም ማጣት የለብኝም። ከእንግዲህ እንዲህ አይነት ሌላ እድል በፍጹም ላገኝ አልችልም። እናም ያለኝን አቅም ሁሉ አሰባስቤ እንደገና እሷን የእኔ ለማድረግ መታገል አለብኝ ብዬ ለራሴ ቃል ገባሁና ሪታዬ አልኳት ቀጥዬ የምነግርሽን እባክሽ እመኚኝ። አንቺን እንዳገኘ ሆይ ስለወደድኩሽ፣ በጣምም ስላፈቀርኩሽ ስላለፈው መጥፎ ሕይወቴ እውነቱን ብነግርሽ ሁለተኛ አይኔን አታይኝም እኔንም አትፈልጊኝም ብዬ ፈርቼ ነበር። በወቅቱ ስለ ራሴ የነገርኩሽን ታስታውሻለሽ? አዎ ዝም ብዬ ፈጥሬን የነገርኩሽ። እንዲህ ያደረግኩበት ምክንያት ብትሰሚው ልትወጂው ትችያለሽ ብዬ ያሰብኩትን ብቻ ልነግርሽ ስለፈለግኩ ነበር አልኳት። ዋሽተኛል ያ ደግሞ አስቀይሞኛል አለችና እኔ እኮ መልካምና ሐቀኛ ሰው መስለኸኝ ነበር የሚል ጨመረችበት በውስጧ ፍርሃት እንደነገሰ ከሁኔታዋ ታወቀኝ አዎ ፈርታለች አልኩት ለራሴ የፈራችው ግን አንተን ነው ማን ነው እኔን መልካምና ሐቀኛ ሰው ልትሆን አትችልም የሚለኝ እንደማናቸውም ሌሎች ሰዎች ሁሉ መልካም ሐቀኛና ደስተኛ እንደሆን የሚያስችለኝን ሁለተኛ እድል ሊሰጠኝ ይገባል ብዬ አምናለሁ። ሪታ፣ ዛሬ እዚህ ለመገኘት ለአስራ አራት ዓመታት ያህል በዓለም ላይ በጣም አሰቃቂ የሚባለውን የእስር ቤት ሥራ ታግዬ ማሸነፍ እንደነበረብኝ እንዳትረሽ። እኔ ከልብ ያፈቅርሻለሁ። የማፈቅርሽ ግን በባለፈው ሕይወቴ ሳይሆን በዛሬው ማንነቴ ነው። ያለፈውን ዘግናኝ የሕይወት ታሪኬን ያልነገርኩሽ በሌላ ምክንያት ሳይሆን አንቺን እንዳላጣ ስለፈራሁ ብቻ እንደሆነ ልታምኘኝ ይገባል። ምንም እንኳን ቀደም ሲል ወሮበላ የነበርኩ ቢሆንም ከአንቺ ጋር የሚኖረኝ የወደፊት ሕይወት ግን ሙሉ ለሙሉ የዚህ ተቃራኒ እንደሚሆን ለራሴ ቃል ገብቻለሁ። እኔና አንቺ እጅ ለእጅ ተያይዘን አብረን የምንጓዝበትን የሕይወት መንገድ በሙሉ ካሁኑ አይቼዋለሁ። እናም ሁሉም ንጹህና ቀጥተኛ እንዲሁም ሁሉም በሚያማምሩ የሕይወት ቀለሞች የተሞሉ እንደሆኑ አይቻለሁ። ሪታ ይህ ሁሉ እውነት እንደሆነ በፈለግሽው እምላለሁ በእኔ በሚወደው ልጁ ምክንያት ልቡ እንዲደማና ቅስሙ እንዲሰበር በሆነው በምወደው በአባቴ ህይወት እምላለሁ አልኩና ስሜቴን መቆጣጠር ስላልቻልኩ ማልቀስ ጀመርኩ። ሄንሪ፣ እውነት ከልብ ነው እንዲያልከው፣ በእርግጥ ነገሮችን የምታየው እንዲያ ነው ብላ ጠየቀችኝ። ለጥያቄዋ ምላሽ ለመስጠት ራሴን የተወሰነ መቆጣጠር ነበረብኝ። ከዚያ በለቅሶ ምክንያት ትንሽ በጎረን ነው እና በተሰበረው ድምፄ፣ አዎ ሪታ፣ እንዲያ መሆን አልነበረበትም። ምክንያቱ አሁን በጀመርነው ህይወት ምክንያት በእኔና በአንቺ ልብ ውስጥ ነገሮች መሆን ያለባቸው እንዲያ ነው። እኔና አንቺ ከእንግዲህ ያለፈ ህይወት የለንም። ለእኔና ለአንቺ ትርጉም ያለው የአሁኑና የወደፊቱ ህይወታችን ነው አልኳት። ይህኔ ሪታ እቅፍ አድርጋ ይዛኝ፣ ሄንሪ እባክ ከዚህ በኋላ አታልቅስ ብላ አጽናናችኝና ቀጥላ ነፋሻማውን አየር አዳምጡ ያ አሁን የጀመርነው የኔና የአንተ የወደፊት ህይወት አመላካች ነው። ግን አንድ ነገር ቃል ግባልኝ ከዚህ በኋላ ቅንነትና ሀቀኝነት የጎደለው ሌላ ነገር በጭራሽ እንደማታደርግ ማልልኝ ከእንግዲህ ከእኔ አንዳች ነገር በጭራሽ እንደማትደብቅና ምንም መጥፎ ነገር ቢሆን እንኳን በህይወታችን ውስጥ እርስ በርሳችን የምንደባበቀው ነገር እንደማይኖር ቃል ግባልኝ አለችኝ። ጥብቅ አድርገን ተቃቅፈን እንዳለን ቃል ገባሁላት። በእውነቱ የህይወቴ እጅግ ወሳኙ እድል አደጋ ላይ እንደወደቀ ተሰምቶኝ ነበር። እኔ ላልፈጸምኩት ወንጀል የእድሜ ልክ ስርዓት የተፈረደብኝና ከግዞት እስር ቤቶች አምልጬ በመውጣቴ ምክንያት ተሳዳጅ እንደሆንኩ ከዛች ቆራጥና ሐቀኛ ሴት በፍጹም መደበቅ እንዳልነበረብኝ አሁን ተረድቼዋለሁ። እናም ሁሉንም ነገር ከስር መሠረቱ ነገርኳት። ከ1931 ዓ.ም ጀምሮ በውስጤ ሲንቀለቀልና መላ እኔነቴን ተቆጣጥሮ የኖረው የበቀል ሐሳቤ ሳይቀር ሁሉም ከውስጤ እየጎረፈ ወጣ። ያልኩት ሁሉ ከልቤ መሆኑንና ቅንነቴን ለማስመስከር በሚል ሁሉንም ነገር ዘርግፌ መናገር ወሰንኩ። ከዚያ ሪታ፣ ምን ያህል እንደማፈቅርሽ ማረጋገጫ እንዲሆንልሽ አሁን እዚሁ ላይ ወስኜ መስዋዕት ያደረግኩትን የሕይወቴን እጅግ ትልቅ ጉዳይ ላንቺ አቀርብልሻለሁ። ይኸውም ከአሁን በኋላ የበቀል እቅዴን እርግፍ አድርጌ ትችዋለሁ። የውሸት ክስ የመሰረተብኝ ያ አቃቤ ሕግ፣ እነዚያ አሳማ ፖሊሶች፣ የሐሰት ምስክሩ እና ባጭሩ ለዚያ ሁሉ ስቃይ የዳረጉኝን ሁሉንም ሰዎች እግዚአብሔር የሰጣቸውን እድሜ እዚህ ምድር ላይ ኖረው ተፈጥሯዊ ሞታቸውን እንዲሞቱ ካሁን በኋላ ትቻቸዋለሁ። እንዳንቺ ያለችዋን ሴት ሙሉ ለሙሉ የእኔ ለማድረግ ምንም እንኳን ይቅር ማለት ለእኔ በፍጹም አስቸጋሪ ቢሆንም፣ ቢያንስ ግን ወደ ወህኒ የወረወሩኝን እነዚያን ሰዎች ያለ ርኅራሄ ለመቅጣት የነበረኝን የጋለ ፍላጎት ከአእምሮ አውጥቼ መጣል አለብኝ። እንግዲህ አሮጌው እኔነቴ ሞቷል። እነሆ አሁን ከፊት ለፊትሽ የቆመው ሙሉ ለሙሉ አዲስ የሆነው ሰው ነው አልኳት። ሪታ ቀጥሎ ላደረግነው ምልልስ ቀኑን ሙሉ ስትዘጋጅበት የዋለች ትመስላለች። ምክንያቱም ከሥራ በኋላ የዚያን ቀን ምሽት ላይ ሄነሪኝ ለመሆኑ ስለ አባተ ምን ታስባለ? አሁን እኮ እሳቸውን ለማግኘት የምትበቃ ሰው ሆነሃል። እባክህ በቻልከው ፍጥነት ደብዳቤ ጻፍላቸው አለችኝ። ከ1933 ዓመተ ምህረት ጀምሮ እቅጩን ለመናገር በዚያው ዓመት ከጥቅምት ወር በኋላ እኔም ስለ አባቴ አባቴም ስለኔ ምንም የሰማነው ነገር የለም። በእስር ቤት ውስጥ እያለሁ በፖሊሶች እየተከፈቱ የሚታዩና በዛ ምክንያት በውስጣቸው ምንም የተለየ መልእክት ማስተላለፍ የማይቻልባቸው እነዚያ የተረገሙ ደብዳቤዎች ለእስረኞች ሲሰጣቸው አይ ነበር። ምንም አይነት ደብዳቤ መጥቶላቸው የማያውቁ ምስኪን ሰዎች ፊት ላይ ይታይ የነበረውን የተስፋ መቁረጥ ስሜትና ለረጅም ጊዜ በጉጉት ሲጠብቁት የነበረው ደብዳቤ ደርሷቸው አንብበው በውስጡ እናገኘዋለን ብለው በተስፋ ሲጠብቁት የነበረውን ነገር ማግኘት ያልቻሉ ሰዎች የሚሰማቸውን የመከፋት ስሜት አይነበር አንዳንዶች በስሜት ተሞልተው ደብዳቤዎቹን ቀዳደው ጥለው በእግራቸው ሲረጋግጡ፣ ሌሎች ደግሞ እያነበቡ አይናቸውን የሞላው እምባ ደብዳቤው ላይ እየተንጠባጠበ ጽሑፉን ሲያደበዝዘው አይቻለሁ። በሌላ በኩል በእስረኞች የተጻፉ እነዚያ የተረገሙ ደብዳቤዎች ከግዞት እስር ቤቶች ወጥተው በውጭው ዓለም ላለ ቤተሰብ፣ ዘመድና ጓደኛ ጋር ሲደርሱ ምንኛ ስሜት እንደሚፈጥሩ መገመት እችላለሁ። የግዞት እስር ቤቶቹ ያሉበት የፈረንሳይ ጎዋና ግዛት ቴምብርና ማህተም በላያቸው ላይ የተመቱ ደብዳቤዎች ወደ ተላኩበት ሲደርሱ የፖስታ ቤቱን ሠራተኛና ወሬውን የሰሙ በየሰፈሩ ካፌ ተቀምጠው ሻይቡና የሚሉ ሰዎች ያ ልማደኛ እስረኛ ደብዳቤ ጽፏል፣ ያ ማለት አሁንም በሕይወት አለ ማለት ነው እንዲሉ ሊያደርጋቸው ይችላል። ከእስር ቤት ደብዳቤ የተላከላቸው ሰዎች ከፖስተኛው እጅ ደብዳቤ ሲቀበሉና ፖስተኛው እስር ቤት እንዴት ይዞታል ብሎ ሲጠይቅ ሊሰማቸው የሚችለውን እፍረትና መሸማቀቅ መገመት እችል ነበር። እናም በዚህ ምክንያት ከእስር ቤት አንድ ጊዜ ብቻ ለእህቴ ለኢቫን ደብዳቤ ጽፌያለሁ። በውስጡም ከእንግዲህ ከእኔ በፍጹም ደብዳቤ እንዳትጠብቁ ለኔም በፍጹም እንዳትጽፉ። እንዲያ በማድረግ የተኩላው ሞት በሚለው በአልፍርድ ደሸኝ ግጥም ውስጥ እንዳለው ተኩላ ብዙ ጩኸት ሳላረሳ እንዴት መሞት እንዳለብኝ መልመድ አለብኝ የሚል ሐሳብ ሁሉ ነበረበት አልኳት። ሄነሪ ያ ሁሉ በትላንትና ውስጥ አልፏል። አሁን ግን ለአባትህ ደብዳቤ ትጽፍላቸዋለህ አይደል ብላ አይን አይኔን በልመና አይነት እያየች ጠየቀችኝ። እሽ አይ ነገ የሚባል ነገር የለም፣ አሁኑኑ ጻፍ ብላ የኔዋ ልዕልት ትእዛዝ ሰጠችኝ። ስሜቱን ሊጎዱት የሚችሉትን ነገሮች ሁሉ አስቀርቼ ማወቅ የሚገባውን ብቻ አካትቼ ለአባቴ ረዥም ደብዳቤ ጽፌ ወደ ፈረንሳይ ላኩኝ። ደብዳቤ የደረሰብኝን ስቃይና መከራ በተመለከተ በውስጡ አንዳችም ነገር አልተጠቀሰበትም። የጻፍኩት ስለ ትንሣኤና አሁን ያለውን ሕይወቴን የሚመለከት ብቻ ነው። ደብዳቤ ብዙም ሳይቆይ ተመላሽ ሆኖ መጣ። በላዩ ላይ አድራሻ ሳይተው ከአካባቢው ለቀዋል የሚል ተጽፎበታል። የሰማዩ ጌታ ሆይ፣ በእኔ ምክንያት ከደረሰበት ውርደትና እፍረት ለመደበቅ ሲል አባቴ ወዴት እንደሄደ ማን ሊነግረኝ ይችላል? አባቴ ሀገር እስከ መልቀቅ የደረሰው ክፉ ሰዎች በእኔ ምክንያት በሀገሩ ላይ በሰላም እንዳይኖር ሕይወቱን በጣም አስቸጋሪ አድርገውበት መሆን አለበት። የደብዳቤውን ተመላሽ መሆን እንዳወቀች ሪታ ወዲያውኑ ለመወሰን አላመነታችም። ሄንሪ፣ በላታስብ እኔው ራሴ ወደ ፈረንሳይ ሄጄ አባትህን እፈልጋቸዋለሁ አለች። ይሄኔ ያላሰብኩት ጉዳይ ስለነበር ዝም ብዬ ትኩር ብያየኋት። እሷ ግን ንግግሯን ቀጥላ ከእንግዲህ ከሪችመንድ ኩባንያ ጋር ያለህን ስራ አቁምና የሆቴሉን ኃላፊነት ሙሉ በሙሉ ተረክበህ እንድትሰራ ይሁን በዚህ እንዳትከራከረኝ ለማንኛውም ያ የማዕድን ፍለጋ ጉዞ በጣም አደገኛ ስለሆነ እኔ ድሮም አልወደድኩትም ነበር አለች ሪታ ያንን አደጋ ሊኖረው የሚችል ረጅም ጉዞ በራሷ ብቻዋን ለማድረግ ዝግጁ መሆኗ ብቻ ሳይሆን በእኔ ማለትም በቀድሞው እስረኛ ላይ ከፍ ያለ መተማመን ስለነበራት ሁሉንም ነገሯንና ንብረቷን ለእኔ ትታ መሄድ እንደምትችል እምነቱ ነበራት። በእርግጥ በእኔ ላይ መተማመን የምትችልበት ደረጃ ላይ ደርሳ እንደነበር ታውቅ ነበር ሪታ። ወደፊት አቅሙ ሲኖራት ከመግዛት አማራጭ ጋር ሆቴሉን የያዘችው በኪራይ ነበር። ስለዚህ ከእጃችን እንዳያመልጥ የመጀመሪያው እርምጃ ሆቴሉን መግዛት ነበር። በሐቅ መንገድ ሰርቶ አንድ ሰው በሕይወት ውስጥ የሚገባውን ቦታ ለማግኘት ጥረት ማድረግ ማለት ምን ማለት እንደሆነ አሁን በእውነቱ አውቄአለሁ። ኩባንያ የሥራ መልቀቂያ አስገብቼ ከሥራ እንዲያሰናብቱኝ ካደረግኩ በኋላ ያገኘሁትን ስድስት ሺህ ቦሊቫርና ሪታ ያጠራቀመችውን ገንዘብ ጨምረን የሆቴሉን ግማሽ ዋጋ ለባለቤቱ ከፈል። ከዚያ በኋላ የቀረውን ሂሳብ በየወሩ ልንከፍል የተስማማነውን የክፍያ መጠን ለማሳካት ቀንና ሌሊት ከሕይወት ጋር ትግል ገጠምን እኔና ሪታ አንዳንዴ በቀን ውስጥ እስከ ዐሥራ ዘጠኝ ሰዓታት እንደ እብድ እንሰራ ነበር ሁለታችንም የሚከፈለውን መስዋዕትነት ከፍለን በአጭር ጊዜ ውስጥ እዳችንን ከፍለን ለመጨረስ ከፍተኛ ፍላጎት ነበረን አንዳችንም አንድ ቀን እንኳን ደከመን ብለን አማረን አናውቅም እኔ የሚያስፈልጉትን ነገሮች ገበያ ሄዶ የመግዛት ምግብ ማብሰል ላይ የመርዳትና እንግዶችን ተቀብሎ የማስተናገድ ሥራ ሰራለሁ። በወቅቱ ፈገግታ ከፊታችን ላይ ሳይጠፋ ባንዴ ሁሉም ቦታ እየተገኘን እንሰራ ነበር። በቀኑ መጨረሻ ላይ ውልቅልቃችን ወጥቶ ወደ አልጋችን እንሄዳለን። ሲነጋ ደግሞ ሁሉን ነገር እንደ አዲስ ጀምረን ስንሰራ እንውላለን። ተጨማሪ ትንሽ ገንዘብ ለመሥራት በሚል በባለ ሁለት ጎማ ጋሪ ጃኬቶችንና ሱሪዎችን ሞልቼ ወደ ፕላዛ ባራልት ገበያ ወስጄ እሸጣለሁ። ልብሶቹ በአምራቾቹ ኩባንያዎች ከደረጃ በታች ናቸው ተብለው ለገበያ የማያቀርቧቸው ስለሆኑ እኔ ከፋብሪካዎቹ በርካሽ ዋጋ የምገዛቸው ናቸው። አንድ ቀን በሚያንገበግብ ፀሐይ ላይ ቆሜ ላንቃዬ እስከሚቀደድ እንደ ወደላ አህያ እየጮ ስለ ልብሶቹ ጥራት እየለፈለፍኩ አንዱን ጃኬት ታንስቼ ምን ያህል ጠንካራ እንደሆነ ለማሳየት በሁለት እጆቼ እየወጠርኩ ስስበው ለካ ትንሽ ኃይል አብዝቼ ኖሮ ጃኬቱን ከላይ ወደ ታች ተረተርኩት። ከዛ ይሄ የሚያስረዳው እኔ በመርካይቦ ከተማ ውስጥ በጣም ጠንካራው ሰው እንደሆንኩ እንጂ የልብሱን ጥራት ጉድለት አይደለም እያል ለመቀለድ ሞከርኩ። ይሁንና የዚያን ቀን ጠዋት የሸጥኩት በጣም ጥቂት ልብሶችን ብቻ ነበር። ገበያው ውስጥ ከጠዋቱ ሁለት ሰዓት እስከ ቀኑ ዐሥራ ሁለት ሰዓት ድረስ ቆይቼ አስራ ሁለት ተኩል ላይ እንግዶችን ለማስተናገድ ወደ ሆቴሉ በፍጥነት ገሰገስኩኝ። ፕላዛ ብራልት በመርካይቦ ውስጥ ሞቅ ባሉ እንቅስቃሴዎች ከተሞሉ ቦታዎች ውስጥ አንዱ ሲሆን የከተማው የንግድ ማዕከልም ነው። በዚህ ገበያ ቦታ በአንደኛው ጥግ ቤተ ክርስቲያን ሲኖር፣ በሌላኛው ጥግ ደግሞ ምንም ነገር ተፈልጎ የማይታጣበት በዓለም ላይ ካሉ እጅግ ለዓይን ማራኪ ከሆኑ ገበያዎች ውስጥ አንዱ ይገኛል። ለምግብ የሚሆኑ ነገሮችን በተመለከተ የከብት ስጋ፣ የቆቅ ስጋ፣ ሁሉም አይነት ከባህር የወጡ ለምግብነት የሚያገለግሉ እንስሳት እንዳያመልጡ በሚል ጥፍሮቻቸው በአንድ ላይ የታሰሩ ኢጉዋና የሚባሉ የሚጥብ ምግብ የሚሰራባቸው ትልቅ አረንጓዴ እንሸላሊት የሚመስሉ እንስሳትን ጨምሮ አዞዎች፣ ኤሊዎች፣ የኤሊ እንቁላሎች፣ አርማዴሊዎች ሞርኮይ የሚባሉ በየብስ ላይ የሚኖሩ የኤሊ ዝርያዎች ከዘንባባ ዛፍ መሃል የሚገኝ ትኩስ ፍራፍሬን ጨምሮ ሁሉም የፍራፍሬ አይነቶች በዚህ ገበያ ውስጥ ከሚገኙ ነገሮች ጥቂቶቹ ናቸው። በዚህ አስደሳች ከተማ ገበያ ውስጥ ያ የሚያቃጥል የመርካይቦ ፀሐይ ሳይበግራቸው ከቻይናው እስከ ጥቁር ሁሉም አይነት የቆዳ ቀለምና የተለያየ የአይን ቅርጽ ያላቸው ሰዎች ይርመሰመሱበታል። መርካይቦ ከተማ ምንም እንኳን በቬንዙዌላ ካሉት በጣም የሚሞቁ ቦታዎች ውስጥ አንዱ ቢሆንም እኔና ሪታ አብዝተን እንወደው ነበር። ይህ የቅኝ ግዛት ከተማ ደስተኛ ሆኖ የሚኖር ደግና በጣም ተወዳጅ ነባር ህዝብ አለው። ሲያወሩ ንግግራቸው የሙዚቃ ቃና ያለው እነዚያ መልካምና ለጋስ ሰዎች በውስጣቸው የተወሰነ የስፔኖች ደምና ሁሉም አይነት የቀይ ህንዳውያን ነገዶች ምርጥ ባህሪያት አሏቸው። ሰዎቹ የኃይለኝነት ስሜት ያለባቸው ፍጥሯን ቢሆኑም ለወዳጅነት ግን ትልቅ ቦታ የሚሰጡ ናቸው። ከልባቸው ለሚወዱት ሰው እውነተኛ ወንድም መሆን ይችሉበታል። የመርካይቦ ነባር ነዋሪ የሆኑት ማራኩቾች ከካራካስ ለሚመጣ ምንም አይነት ነገር ያን ያህል ግድ የላቸውም። በነዳጅ ዘይታቸው አማካይነት ለመላው ቬንዙዋላ ወርቅ የሚያቀርቡት እነሱ ቢሆኑም የዋና ከተማ ሰዎች ግን ሁሌም ችላ እንደሚሏቸው በምሬት ይናገራሉ። ማራኩቾች ልክ ሀብታም ባደረገው ሰው እንደ ድሃ እንደሚታይ ባለጸጋ ሰው ያህል ይሰማቸዋል። ሴቶቹ ደቃቃ ግን በጣም ቆንጆ ሲሆኑ ታማኝ ሚስቶች፣ መልካም ሴት ልጆችና ጥሩ እናቶች ናቸው። መላው የመርካይቦ ከተማ በሕይወት እንቅስቃሴና በኑሮ ሩጫ ተሞልቶ ይፍለቀለቃል በልብሶች በቤቶች በፍራፍሬዎችና በሁሉም ነገር ላይ በየጥጋ ጥጉ ብሩህ ቀለሞች ይታያሉ በየቦታው የሆነ አይነት እንቅስቃሴ ንግድ ሥራ ክንዋኔ አለ ፕላዛ ቦራልት በመንገድ ላይ ነጋዴዎችና የሚሸጧቸውን የአልኮል መጠጦችን ወይም ሲጋራዎችን ለመደበቅ እምብዛም በማይጨነቁ ትናንሽ አዘዋዋሪዎች የተሞላ ነው። ያ ሁሉ የሚካሄደው ከሞላ ጎደል በወዳጆች መካከል ነው። ከነዚህ የንግድ እንቅስቃሴዎች ትንሽ ሜትሮች ርቀት ላይ የሚቆመው ፖሊስ ጠርሙስ ውስኪ ወይም የፈረንሳይ ኮኛክ ወይም የአሜሪካ ሲጋራዎች ከአንዱ እጅ ወደ ሌላው እጅ ሲዘዋወሩ አይቶ እንዳላየ ዝም ይላል። የሆቴል ሥራ እንዲህ ቀላል አልነበረም። እሪታ መጀመሪያ የመጣች ጊዜ በሀገሪቱ ከተለመደው አሰራር ውጭ የሆነ ነገር በሆቴል ውስጥ ለማስለመድ ሞክራ ነበር። የቬንዙዋላ ደንበኞች የለመዱት በውስጣቸው ሥጋ ተጨምሮባቸው የተዘጋጁ አሬፓ የሚባሉ የሀገሬውን ዳቦዎች፣ የአሳማ ሥጋ እንቁላል በስሱ ተቆራርጦ በጨው ታሽቶ የደረቀ የአሳማ ስጋና አይብ ያለበት ከበድ ያለ ቁርስ መብላት ነበር። የሆቴሉ ደንበኞች የሚከፍሉት ሂሳብ ለመኝታና ለምግብ በአንድ ላይ ስለሆነ የቀኑ የምግብ ዝርዝር በሰሌዳ ላይ ይጻፋል። ሪታ ሆቴሉን ተከራይታ ሥራ የጀመረች የመጀመሪያው ቀን ሰሌዳው ላይ ተጽፎ የነበረውን ረዥም የምግብ ዝርዝር አጥፍታ፣ ቁርስ ጥቁር ቡና ወይም ቡና በወተትና ዳቦ በቂቤ ብላ ጻፈች። ከዛ በኋላ ያንን ያዩ እንግዶች እንዴ ይሄ ደግሞ ምን የሚሉት ቁርስ ነው ያሉ ይመስላል። በሳምንቱ መጨረሻ ላይ ግማሾቹ የእሷን ሆቴል ለቀው ወደ ሌላ ሆቴል ተዛወሩ። ከዚያን የመጣው ከዚያ በኋላ ሪታ የተወሰኑ ማሻሻያዎችን አድርጋለች። የእኔ ወደ ኃላፊነት መምጣት ግን ሙሉ ለሙሉ አብዮት አስከትሏል። የመጀመሪያው ድንጋጌ ዋጋ በእጥፍ መጨመር፣ ሁለተኛው ድንጋጌ የፈረንሳይ ምግቦችን መጀመር፣ ሦስተኛው ድንጋጌ የአየር ማቀዝቀዣ በሁሉም ክፍሎች ውስጥ እንዲኖር ማድረግ ነበር። በወቅቱ ሰዎች ወደ ሆቴል በተቀየረ የቅኝ ግዛት ዘመን ቤት በሁሉም ክፍሎችና በምግብ ቤት ውስጥ ሳይቀር የአየር ማቀዝቀዣ መኖሩን ሲያውቁ ተገርመው ነበር። ከዚያ በኋላ የሆቴሉ ደንበኞች አይነት ተቀየረ። የመጀመሪያዎቹ ደንበኞች ለንግድ ሥራ ከሌላ ቦታ የሚመጡ ሰዎች ነበሩ። ከዚያ ቀጥሎ ክፍል የያዘው ሙሉ ለሙሉ ፔሩ ውስጥ የተሠሩ የስዊስ ኦሜጋ ሰዓቶችን የሚሸጥ አንድ የባስክ ተወላጅ ነበር። ሥራውን የሚሠራው ከክፍሉ ውስጥ ሆኖ ሲሆን ሰዓቶቹን በጅምላ የሚሸጠው ከቤት ቤትና በነዳጅ ቁፋሮ ቦታዎች ተሸክመው እየዞሩ ለሚሸጡ ሱቅ በደረቴዎች ብቻ ነው። ምንም እንኳን ሆቴላችን ደህንነቱ የተጠበቀ ቢሆንም ያ ሰዓት ነጋዴ በጣም ተጠራጣሪ ሰው ስለሆነ በራሱ ወጪ የተከራየው ክፍል በር ላይ ሶስት ትላልቅ ቁልፎችን አስገጠመ። እንዲያም ሆኖ ግን ከጊዜ ወደ ጊዜ ሰዓቶች እየጠፉበት መምጣታቸውን ማስተዋሉ አልቀረም። ጉዳዩ ምን እንደሆነ አንድ ቀን እስኪገለጥለት ድረስ ክፍሉ ውስጥ ሰላቢ የገባበት መስሎት ነበር። ለካ የሰዓት ሌባዋ ቡክሌት እያልን የምንጠራት የኛዋ ሴት ውሻ ኖራለች። ቡክሌት ፑድል የሚባል የውሻ ዝርያ ስትሆን በጣም ብልጥ ከመሆኗ የተነሳ ምንም ድምፅ ሳታሰማ ቀስ ብላ ክፍል ውስጥ ገብታ ካፍንጫው ስር ሰዓት ይኑረው አይኑረው የሰዓት ማሰሪያ አንጠልጥላበት ትወጣለች። ያንን የምታደርገው ለጨዋታ ያህል ብቻ ነው። ሰዓቱን ስትወስድበት የነበረችው ቡክሌት መሆኗ ሲደረስበት ድምፁን ከፍ አድርጎ እያለቃቀሰ የሱን ዕቃዎች እንድትሰርቅ ብዬ ውሻዋን እኔ እንዳሰለጠንኳት አድርጎ ተናገረ። እንዲያ ሲል ለመሳቅ አቅም እስከሚያጥረኝ ድረስ ለረዥም ጊዜ ተንከተከትኩ። ከዚያ ሁለት ወይም ሦስት መለኪያ ራም ከጋበዝኩት በኋላ ከሱ የማይረቡ ሰዓቶች መጥፋት ጋር እኔ ግንኙነት እንደሌለኝና እንኳን ሰርቄ እንደው ዝም ብዬም የእሱን የውሸት ዕቃዎች ለመሸጥ ራሱ እፍረት ሊሰማኝ እንደሚችል ላሳምነው ቻልኩ። በነገርኩት ነገር አእምሮ ሰላምና ምቾት ካገኘ በኋላ ክፍሉ ውስጥ እንደገና ገብቶ ራሱ ላይ ቆልፎ ተቀመጠ። ፓፒዮ በእምባ የታጀበ ልመናና ተማጽኖ የሪታ ልብ አሸንፏል። ያለፈውን ህይወታቸውን ትተው በአዲስ መንፈስ መኖር ጀምረዋል። ፓፒዮ ከሪችመንድ ኩባንያ ስራ ለቆ ከሬታ ጋር በሙሉ ልቡ መስራት ጀምሯል። ከሆቴሉ ስራ በተጨማሪም ሌሎች ስራዎችን ስለ ስለነበረን ቆይታ እጅግ በጣም እናመሰግናለን። ፓፒዮ ቁጥር ሁለት ክፍል ሰላሳ ሶስት ይቀጥላል። ጦሩ ሁለት ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያሉ አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር ሁለት የፓፒዮ ቀጣይ የጀብድ ታሪክ